የተወደዳችው የእግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምንሰነበታችው። ልውለ ባህሪ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን በለማለ አገልጋዮች ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው ሳያዩ የሚያምኑ ብፁዓን ናቸው የሚል ነው። የዮሐንስ ወንጌል ምዕራፍ ሀያ ከቁጥር ሀያ ዘጠኝ ላይ የምናገኘው የእግዚአብሔር ቃል ነው። ይህን ትምህርት ያስተማረ መመሪያውን የሰጠ ትእዛዙን ያስተላለፈ ልውለ ባሕሪ እግዚአብሔር አምላካችን ነው። መዲን ዓለም ኢየሱስ ክርስቶስ ነው። ይህን ትምህርት ያስተማረው ትምህርቱን ያስተማረው ለቶማስ ነው። ጊዜው በዘመን የትንሣኤ ክርስቶስ ከሙታን ተነስቶ ተለይቶ በተነሳ በሳምንቱ ነው። ታሪኩ እንዲህ ይቀጥላል። ቅዱስ መጽሐፋችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሙስና መቃብርን በሥልጣኑ አጥፍቶ ከሙታን ከተነሳ በኋላ ሐዋርያት ባሉበት በዝግ ቤት ተገኘ። መቃብር ክፈቱልኝ ሳይል የተነሳ መግነስ ፍቱልኝ ሳይል እንደተነሳ ሁሉ በር ክፈቱልኝ፣ ጣሪያም ይነሳልኝ፣ መግቢያ ቀዳዳ ፍጠሩልኝ ሳይል በዝግ ቤት ቤቱ እንደተቆለፈ ምሽት በመካከላቸው ተገኝቶ ሰላም ለኩልክሙ አላቸው። ጌታችን ኢየሱስ ክርስቶስ በዝግ ቤት ገባ። ሐዋርያት ፈርተው ከአይሁድ ዛቻ ከአይሁድ ቁጣ ለመሸሸግ በዝግ ቤት ሳሉ ነው ክርስቶስ ወደዚያ መጥቶ ሰላም ለእናንተ ይሁን አላቸው። የሚያስፈልጋቸው ሰላም ነበር። ተሸብረዋል፣ ፈርተዋል፣ ተጨንቀዋል። በአንድ በኩል የጌታቸው መሞት፣ በሌላ በኩል የአይሁድ ፍራቻ ሰላም አሳትቷቸው ስለነበረ ሰላም ለእናንተ ይሁን አላቸው። ሰላም እግዚአብሔር በያለንበት ይሁንልን የእግዚአብሔር ቤተሰቦች። ያን ጊዜ ሐዋርያት ደነገጡ፣ አንዳንዶቹም ምትሐት ያዩ መስሏቸው ነበር። እንዲህም አላቸው፦ አትፍሩ፣ አትደንግጡ፣ እኔ እንደሆንኩ እዩ፣ ለመንፈስ ሥጋና ደም አጥንት የለው። ይኸው የተወጋ ጎኔ፣ እኔ ራሴ ነኝ አላቸው። በዚህ ሐዋርያት ደስ ብሏቸው ሰግደውለት እያመሰገኑ ፈጣሪያቸውን ሐዘናቸውን ረስተው ሳሉ መንፈስ ቅዱስን ተቀበሉ። ኃጢአታቸው ይቅር ያላችኋቸው ይቀርላቸዋል፣ የያዛችሁባቸውም ደግሞ ተይዞባቸዋል ብሎ ስልጣነ ክህነትን በንፍሐት ሰጣቸው። በዚያም ጊዜ ግን ሐዋርያው ቶማስ ከእነርሱ ጋር አልነበረ። በመጣ ጊዜ እንዲህ አሉት፣ ቶማስ ጌታን አግኝተነዋል በእውነት ከሙታን ተለይቶ ተነስቷል ብለው ነገሩት። ቶማስ ግን አልተቀበላቸው። የተወጋውን ጎዱን እጄን ካላገባው ቁስሉን ካልዳሰሱ! የተቸነከሩ እጆቹን እና እግሮቹን ካልዳበስኩ ካላየኋላ ምንም አላቸው። ይህን ብለው ስለነበረ በሳምንቱ ጌታችን አሁንም ቶማስን ባለበት ሐዋርያት በዝግቤት ተቀምጦ ሳሉ መጣ። በር ክፈቱ አላለም። በዝግቤት ገብቶ ሰላም ለኩልክሙ አላቸው። ዛሬም ሰላምታ ሰጣቸው። ጌታችን እኮ እንዲህ ብሏል በወንጌሉ፣ ሰላሜን እሰጣቸዋለሁ፣ ሰላሜን እተውላቸዋለሁ። እኔ የምሰጠው ሰላም ዓለም እንደሚሰጠው አይነት አይደለም። የማይወገድ የማይበጠበጥ የማይረበሽ፣ በጦርነት በረሃብ በችግር የማይረበሽ እውነተኛ ሰላም ነው የሚሰጣችው የዓለም ሰላም ይረበሻል ይታወቃል ጦርነት ያውከዋል በሽታ ያውከዋል ረሃብ ያውከዋል ክርስቶስ የሚሰጠን ሰላም ግን በሁኔታዎች ላይ የተመሰረተ አይደለም በነገሮች መመቻቸትና አለመመቻቸት የሚረበሽ የሚታወቅ አይደለም የአእምሮ ሰላም ነው የህሊና ሰላም ነው የነፍስ ሰላም ነው። ብንራብ ብንጠማ ብንታዘዝ፣ በጦር መካከል ብንወድ፣ በሞት ጥላ ስር ብንጓዝ እንኳ እግዚአብሔር ከኛ ጋር ስለሆነ አንፈራም። መዝሙረኛው ዳዊት እንደዘመረ እግዚአብሔርን ሁልጊዜ በቀኜ አየዋለሁ፣ በሞት ጥላ መካከል እንኳ ብሄድ አንፈራም እግዚአብሔር በቀኜ ነውና ይላል። የእግዚአብሔር ሰላም አብሮት ያለ ሰው ህሊናው አይረበሽም፣ አይታወቅም፣ አይጨነቅም። ስለዚህ ሰላሜን እሰጣቸዋለሁ እኔ የሚሰጠው ሰላም ዓለም እንደሚሰጠው አይደለም ያለ ጌታ ሰላም ለኩልክሙ አላቸው፣ ሰላም ለእናንተ ይሁን። ቤተ ክርስቲያን የክርስቶስ አዋጅ የሚነገርባት ስለሆነ በየጊዜው በየዕለቱ ይህን ሰላም ታውጀዋለች ክርስቶስ ሥልጣኑን በሰጣቸው በካህናት አማካኝነት በቅዳሴ መካከል በየሰዓቱ በየስርዓቱ መሰረት ሰላም ለኩልክሙ ትላለች። ክርስቶስ ያወጀውን አዋጅ ነው። ሰላም እንዳናጣ ነው። አእምሯችን እንዳይረበሽ ህሊናችን እንዳይጎዳ ነው። ያንን ሰላም ታሳስባለች። ስለዚህ ዛሬ ክርስቶስ ሰላም ለእናንተ ይሁን አላቸው። ቶማስም ነበርና ያመንክ ሁን እንጂ ያላመንክ አትሁን እና በቅንዋት የተቸነከሩ እጆቼንና እግሮቼን እይ፣ እጅንም አምጣ፣ በጦር የተወጋውን ጎኔን ዳስ፣ ና እጅን ወደ ጎኔ አግባ አለው። ቶማስም ተነሳ፣ ወደ ክርስቶስ ጠጋ አለና ሽንካሮቹ የተቸነከሩበትን በቀኖት የተቸነከሩትን እጆቹንና እግሮቹን አየ። የክርስቶስን እጁንም ለእንጊኖስ በጦር ወደ ወጋው ወደ ጎኗ አገባው። ያን ጊዜ የቶማስ እጅ ከእሳት እንደገባ ጅማት እርር ኩምትር አለች። እሳተ መለኮት እንዳሷልላ ክርስቶስ እኮ ስጋ ለብሶ በመቃብር ሶስት ቀን ሶስት ሌሊት ቢያድር አይሁድ ቢያስሩት፣ በመስቀል ላይ ቢሰቅሉት፣ ቢያንገላቱት፣ ቢገርፉት እኮ በትዕግስት በቸርነቱ ዝም አለ እንጂ። እሳት እኮ ነው፣ እሳተ መለኮት። ለዚያ እኮ ነው ሐሙስ ምሽት ሊይዙት ሾተል ጋሻ ጦር ችቦ ይዘው በመጡ ጊዜ ማንን ትፈልጋላችሁ? ብላቸው የናዝሬቱን ኢየሱስን ነው ባሉት ጊዜ እኔ ነኝ ሲላቸው ተፍገምግሞ ወደ ኋላቸው የወደቁት እኮ ለዚህ ነው። ማን በእርሱ ፊት ይቆማል? ማን እርሱን ይዳስሳል? ከአባቶቻችን ሥልጣነ ክህነቱ ከተሰጣቸው ከካህናት በቀር የክርስቶስን አካል የሚዳስስ የለም። እርሱም ቢሆን በእምነት ሲሆን ነው። መላእክት እንኳ አይነኩትም። ቶማስ ጎኑን በዳሰሰ ወደ ቁስሉ እጆቹን በከተተ ጊዜ እጁ ተቃጠለ። ያን ጊዜ ቶማስ እንዲህ ብሎ ጮኸ፣ ጌታዬ አምላኬ አለ። እግዚአብሔር አምላኬ ተማጽኖ ነው። አንድም እምነት ነው። አንድም ምስክርነት ነው። ይኸውናችሁ አለ። ሐዋርያትን አላምንም ያልኳችሁ እውነት እሱ ኑሯል። በቀናወት የተቸነከሩ እጆቹ እግሮቹ የእርሱ ናቸው። ይሄ ጌታዬ ነው አለ። አንድም ይሄ እኮ አምላኬ ነው አለ። ዋናው ግን በመዳሰሱ በማየቱ እግዚአብሔር ጌታዬ አለ። በመቃጠሉ ደግሞ አምላኬ አለ። ዛሬ ብዙ እጆች አሉ፣ የክርስቶስን የተወጋ ጎኑን የሚጓጉጡ ሁልጊዜ ቁስሉን ማድማት ስራቸውን ያደረጉ የክርስቶስን ቁስል የሚነካኩ ብዙ እምነት የጎደላቸው ሰዎች አሉ ክርስቶስ የመለኮቱ እሳት እስከሚያቃጥላቸው የሚጠብቁ ወገኖቼ፣ ማመን ይገባል። ሐዋርያው ቅዱስ ቶማስ ይህንን ባለ ጊዜ ጌታዬ ነው አምላኬ ነው ብሎ በመሰከረ ጊዜ እንዲህ አለው፤ ቶማስ ስላየኸኝ አምንሃል፣ አለ። ሳያዩ የሚያምኑ ብፁዓን ናቸው አለ። ሃይማኖት የሚታይ አይደለም። ሃይማኖት የሚዳሰስ አይደለም። ሃይማኖት የሚታይም ከሆነ መነፅሩ በልብ ላይ ነው ያለው፣ በአይነ ሥጋ የሚታይ አይደለም የሚታመን ነው። እግዚአብሔር የሚታይ አምላክ ሳይሆን የሚታመን አምላክ ነው። እግዚአብሔር የሚዳሰስ አምላክ ሳይሆን የሚመለክ የሚሰገድለት አምላክ ነው። ስለዚህ ሳያዩ የሚያምኑ ብፁዓን ናቸው አለ። ለአሕዛብም ለእኛም ለኢትዮጵያውያንም የተነገረልን ነው። እስራኤልማ አይተውታል፣ አብረው ነበሩ። የቃሉን ትምህርት ሰምተዋል፣ የእጁን ተአምራት አይተዋል። ከምንም በላይ ሰቅለው በመቃብርም እንዲያድር አድርገውታል። ያ ኢትዮጵያውያን እኮ ክርስቶስን በምድር እስራኤል ተመላልሰን በመስቀል ላይ ተወጥሮ እንደብራና በዚያ ቦታ እኳ አልነበርንም። ሐዋርያት የነገሩንን መጻሕፍት የነገሩንን በማመን ይህን የብፅዕና ባይረግ እኳ አግኝተናል። በእውነት ኢትዮጵያውያን ክርስቲያኖች ብፁዓን ናቸው። ብፁዓንስ ሳያዩ የሚያምኑ ናቸው። እኛ ክርስቶስን በስጋ በዓለም ላይ ሲመላለስ በአይነ ስጋ አላየነውም። በመነፅሩ ነው ያየነው፣ በሃይማኖት መነፅር፣ በእምነት ነው ያየነው፣ በሐዋርያት ትምህርት ነው ያየነው፣ በዛጻይፍት ምስክርነት ነው ያየነው ክርስቶስን። ስለዚህ ብፁዓንን ካመንን ባሮጉ፣ በስርዓቱ ከኖርን ለመሆኑ ቶማስ ከሐዋርያት ተለይቶ ቅንዋት ያቆሰሉትን እጆቹንና እግሮቹን ካላየው የተወጋ ጎኑን ካልዳሰስኩ ቁስሉን ካልነካኋላ ምንም ያለው ለምንድን ነው? ሁለት ዋና ዋና ምክንያቶች አሉ። አነኛ ቶማስ ጥንት አመጣጡ ሳድቃዊ ነው። ከሳድቃውያን ወገን ነው። ወደ ሐዋርያነት የተጠራው እንደምታውቁት፣ ሳድቃውያን ደግሞ ትንሣኤ ሙታን የለም የሚሉ ናቸው። ሰው ከሞተ በኋላ ሕይወት የለውም አይነሳም ብሎ ነው እምነታቸው። ሰድቃዊ ነበርና ትንሣኤን መጠራጠሩ ጥንት አመጣጡ ነውና ይሄንን ይረዳ ዘንድ እግዚአብሔር ባወቀ ከሰዱቃዊነት እንዲለይ ለሐዋርያነት ተጠርቷልና ትንሣኤ ሙታን በእውን መኖሩን ያረጋግጥ ዘንድ ነው። ሁለተኛ ይገባዋል። ካላየ አላምንም ማለት ይገባዋል። ያለምን ያልን እንደሆነ ሐዋርያ ነው። ሐዋርያት ክርስቶስ ከሙታን ተነስቷል አይተነዋል ብሎ ሲሰብኩ እርሱ ደግሞ ሐዋርያት ነግሮኛል ብሎ ከሐዋርያት አንዱ ሆኖ ሳለ ሰማው ብሎ ከመናገር አየው ብሎ ማስተማር ይገባልና ሐዋርያ በመሆኑ። በእነዚህ በሁለት ምክንያቶች ካላየዋላ ምንም አለ። ጌታውን አየ ግን እሳተ መለኮትን የዳሰሰች ያች እጁ ተቃጥላ ክርስቶስ በምሕረቱ ፈወሰው። የክርስቶስን ገጸ መለኮት የመለኮትን ገላ እሳቱን ስለዳሰሰች፣ ሕያውን ስለዳሰሰች የቶማስ እጅ ዛሬ በመቃብር በአፈር ውስጥ በስብሳ አይደለም ያለችው፣ በሀገረ ስብከቱ በሕንድ ከታቦት ጋር ከመንበርባ ጋር ተቀምጣለች፣ ሕያውት ናት። ክርስቶስን የነካ አይፈርስ፣ ባካል ክርስቶስን የነካ አይሞት። ምእመናን፣ ስለዚህ የሐዋርያው የቅዱስ ቶማስ የክርስቶስን አካል ነክታለችና ሕያው ሆና ከታቦት ጋር በመንበር ላይ ትቀመጣለች። በአመት በአመት በአገልግሎት የምሸሙትን እየበጣች ወደ እርሱ ቀርባ ቀኝ እጁን ትይዘዋለች፣ ይሾቡታል። አመት አገልግሎ ያርፋል። በአመቱም ደግሞ የሚሾቦን እንዲህ እያለች ሕያዊት ሆና እስከ ዕለተ ምጽአት ድረስ ትኖራለች። ወገኖቼ ሳያዩ የሚያምኑ ብፁዓን ናቸው። ኢትዮጵያውያን ቅድም እንደነገርኳቸው ሳናይ ነው ያመንነው ክርስቶስን፣ ብፁዓን ክርስቲያኖች ነ ዛሬ ዛሬ ግን አባቶቻችን ክርስቶስን እንዳዩ አድርጎ እንደዳሰሱ አድርጎ የሐዋርያትን እጅ እጃቸው፣ የሐዋርያትን ዓይን ዓይናቸው፣ የሐዋርያትን ጆሮ ጆሮዋቸው አድርጎ ክርስቶስን አብሮት እንደተመላለሱ አብሮት እንደበሉ ሲሰቀል አጠገቡ እንደነበሩ፣ ሲቀበር አጠገቡ እንደነበሩ፣ ሲነሳ በዝግ ቤት ከሐዋርያት ጋር እንዳዩ ሆኖ አስተምረውናል። የእሳት ልጅ አመድ ሆነና፣ ዛሬ ግን አይቶም ማመን የተሳናቸው ብዙ አሉ። የሚያከፋው ደግሞ በእረኝነት የተሾሙ ናቸው። ጳጳሳት ተብለው፣ የበጎቹ እረኛ ተብለው፣ የክርስቶስ አገልጋዮች ተብለው የተቀመጡ እምነት የጎደላቸው ሰዎች ብቅ ብቅ ብለዋል። ሲሾሙ በጓሮ የተሾሙ በቤተ ክርስቲያን ሕግና ስርዓት በቀኖና መሰረት ያልተሾሙ የጨረቃ ጳጳሳት በጓሮ የገቡ እረኞች ዛሬ የክርስቶስን እናት እስከ መጠራጠር ደርሰዋል። ቤዛዊ ተኩሉ ዓለም ተብላ የምትመሰገነውን መት ተፈጣሪ በሌል ተፈጥሯን የሆነችውን ቤዛዊ ተኩሉ ድንግል ማርያምን ቤዛዊተ ዓለም አትባልም የሚሉ የእኛው ጳጳሳት በዚሁ በእኛ ዘመን ሊያውም በዕለተ ስቅለት ሲናገሩ ሰምተናቸዋል። ያሳዝናል። ድንግል ማርያምን ስሟን ለመጥራት ሰዎች ለምን እንደሚያፍሩ ግራ ያጋባል። ድህንሳ እንዲህ ብለዋል በጥቅስ ጠቅሰዋል። ቅዱስ ጳውሎስ የተናገረውን ንሕነሰ ንሰብክ ክርስቶስ ዘተሰቅለ። አዎ ሌላ ምን ስብከት አለን? ምዕመናን፣ ሌላ ምን አዋጅ አለን? ስብከታችን፣ አዋጃችን፣ ዝማሪያችን፣ የቤተ ክርስቲያን ስራ ይሄ እኮ ነው። የናዝሬቱን ኢየሱስን በቀራኒዮ የተሰቀለውን ክርስቶስን መስበክ እኮ ነው። ክርስቶስ የሚሰበከው በብዙ መልክ ነው። በመጻሕፍት ይሰበካል ክርስቶስ። በዝማሬ ይሰበካል ክርስቶስ። በቅዱሳን ሕይወትን ላይ ይሰበካል ክርስቶስ። በቅዳሴው ቢሰበካል ክርስቶስ። ክርስቶስን ሳያውቁት እንዴት እንደሚሰበክ ሳይገነዘቡ ክርስቶስን እንሰብካለን የሚሉ ጳጳሳት በወለዳቸው መረገብ ነው። በእውነት እንዴ! ክርስቶስ ተወለደ፣ ክርስቶስ ተጠመቀ ክርስቶስ ተሰቀለ ሞተ፣ ተቀበረ፣ ክርስቶስ ተነሳ፣ ክርስቶስ አረገ፣ ዳግም ይመጣል ብለን የምንለው ከድንግል ማርያም በተደሳ ኮሆነ ወገኖቼ፣ እግዚአብሔርማ፣ እንደ እግዚአብሔርነቱ ክርስቶስ በመለኮቱ ሕያው ነው፣ አይሞትም፣ አይሰቀልም፣ መቃብር አትይዘውም፣ ዓለም በእጁ መዳፍ ውስጥ ነች። ስለዚህ ወረደ ተወለደ ተቀበረ ተነሳ አረገ ይመጣል መባሉ ከድንግል ማርያም በነሳ ስጋ ነው፣ በፍጹም ተዋህዶ። ስለዚህ ክርስቶስን ያስገኘች ለቤዛ ዓለም ያበቃች ንጽሕት ይዘር ዘለዓለማዊት ማኅደሩ አዳራሹ ድንግል ማርያም ናት። ከድንግል ማርያም ባይወለድ መለኮት ስጋ የለውምና፣ የክርስቶስን ስጋ እና ደም አንበላም ነበረ፣ ደሙን አንጠጣም ነበረ። ለመለኮት ስጋ የለው፣ ለመለኮት ደም የለውም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለው ጌታ፣ ያ ደም እኮ ከድንግል ማርያም የተወሰደ ነው። ከየትኛው ቧንቧ የቀዳ መስሎን? ከድንግል ማርያም የነሳው ስጋ ነው። ከድንግል ማርያም የነሳው ደም ነው። ከደሟ ደም ከነፍሷ ነፍስ ነስቶ ነው አምላክ በቀራንዮ የተሰቀሉ። ስለዚህ ቤዛዊት ዓለም ያስብላታል። ለቤዛ ዓለም የሚሆን ለጨለመ ዓለም ብርሃንን የወለደች ምስራቅ ናት። እርሷ እውነተኛውን ፀሐይ አስገኘች። ለተራበው ዓለም አምስት ሺ አምስት መቶ ዘመን ለተራበው ዓለም የሕይወት ምግብ ያስገኘች እውነተኛ ይቱ የዓለም ቤዛ ይህም እውነተኛው ህብስት ሙዳይ ናት ድንግል ማርያም። የተጠማው ዓለም የረካባት እውነተኛውን የወይን ፍሬ ያፈራች ወይኑንም ያስገኘች እርሷ ናት። የኤልሳ ማሰሮ መራራውን ዓለም ያጣፈጠች ቤዛዊተ ዓለም። ይህን አይተዋል። እኚህን ቀምሰዋል ተናገሩ በስባ ቁራሽ በልቻለው ልብስ ለብሽ አለው ተብሬ ያለው ብለዋል ሳያውቋት ነው እንዴ በስባ የበሉ ሳያውቋት ነው እንዴ በስማ የለበሱ ወይስ እስከ ሆድ ድረስ ብቻ ነው እምነታቸው ድንግል ማርያምን በእውነት የምናመሰግናት የምናከብራት እንዳይ በርደን እንዳይ ጠማን አይደለም። በስማ በተመንተዚ ለማርያም ማርያም ብለን ስለምንበላ አይደለም። ቁራሽ ጨርቅ ስለሚያለብሱን አይደለም። ሰዎች ቅዳጅ ጨርቅ ለማግኘት ቁራሽ እንጀራ ለማግኘት አይደለም። እመቤታችንን የምናከብራት ከልጇ እንድታማልደን ነው። የዓለም ቤዛ ልጇ ነውና ቤዛዊት ዓለም የተባለች እርሷ የዘላለም ሕይወት እንድታሰጠን ነው። እሳቸውማ በስሟ ለምኜ ኘ በስሟ በስሙ ለብሻለሁ አሉ። ስጋው ያስተሳሰብ ነው። ይሄ ምድራው ያስተሳሰብ ነው። ለዚህ ነው ገና ነው አልገባቸውም። ምእመራን ግድ ድንግል ማርያምን ለስጋዊ ነገር አትፈልጓት። እግዚአብሔር ለስጋዊ ነገር እንደማይፈለግ ድንግል ማርያምም እንደ ልጇ ለነፍስ ዋጋ ነው የምትፈለገው። ነፍሳችንን ለማዳን በአማላጅነቷ በቃል ኪአሏ አማኔ ብሎኮ ነው የማልላት። በስሜ ማልኩልሽ ያላት፣ በራሴ ማልኩልሽ ያላት፣ የዓለም ቤዛ ናት እርሷ፣ መድኃኒት ያስገኘች። ስለዚህ ሳያዩ የሚያምኑ ብፁዓን ናቸው ነው ያለው ጌታ በወንጌሉ። አይቶ እንኳን ማመን ያቃታቸው ጳጳሳት ተፈጥረዋልና፣ ምዕመናን ግድ የላችሁ፣ አትስሟቸው፣ አትረበሹ። መጽሐፉን ስሙት። እውነተኞች አባቶች ደግሞ አሉ፣ እውነተኞች መምህራን አሉ። በሕይወት ነው ድንግል ማርያምን እኛ የምናውቃት ቤዛዊነቷን፣ የዓለም መድኃኒት መሆኗን መድኃኒት ስላስገኘች አስቀድመን እናውቃለን። ከጳጳስ ማረጋገጫ የምንፈልገው አይደለም። ቤዛዊነቷን ጳጳሳት አያረጋግጡልንም። እናውቃለን ድንግል ማርያም የአምላክ እናት መሆኗን። ስለዚህ ሳያዩ የሚያምኑ ብፁዓን ናቸው። እኛ ግን አይተናታል። ድንግል ማርያምን በእያንዳንዳችን ሕይወት በእውነት ስጋዊውንም መንፈሳዊውንም የጎደለብንን በነዶኪባስ ቤት ገብታ ለስጋዊውም ለመንፈሳዊውም ነገር በሁለቱም ዓለም ድንግል ማርያም እናት መሆኗን ተብረናል። ሳያዩ የሚያምኑ ብፁዓን ናቸው። እንደ ሐዋርያው እንደ ቅዱስ ቶባስ ለማየት መጓጓት ሳይሆን የተነገረንን ለማመን እግዚአብሔር አምላካችን ልቡናችንን ብሩ ያደርግልን። ይቆየን።